እዚህ ደረጃ ላይ የሚያደርስ ነገር ምንም አላደረገኝም። የምትካፈለኝ እሷ ናት ሁሉም ነገር

ቢያንስ ትነቃለች ብዬሽ ተስፋ አድርጌ ነበር። እስካሁን ሳትደርስ አንድ ምንም አይነት ለውጥ የለም። ዶክተሮቹ እራሱ ምንም አይነት ተስፋ እየሰጡን አይደለም። ታማሚ ማጣት አልፈለግም። አዋቅን ለምን በዚህ ልክ አስፈለገ? ሰው አልገደለች፣ ምንም እኮ የዚህ ደረጃ ሰላም። እንዴት ናችሁ? ውድና የተከበራችሁ የእኛ ውድ ቤተሰቦች፣ እኛ ደህና ነን፣ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬ ምናልባት ፊቴን እንደምታዩት ጥሩ ስሜት ላይ አይደለሁም፣ ጥሩ ስሜት ላይ አይደለሁም። በጣም የሚያስጠላ ነገር ብዙ ነገር ተፈጥሯል። ብዙ ነገሮች ተበላሽተዋል። አምነት ስሜት ነው የሚሰማኝ። ቢያንስ ምንም ማድረግ አልቻልኩም። ብቻዬን ነኝ። እሷን መጠበቅ፣ በጥቂቱም ቢሆን እሷን መጠበቅ አልቻልኩም። ያም እየመጣ መዛት ነው፣ ያም እየመጣ ያን ነገር ማድረግ ነው። ራሳቸው ራሳቸውን በየትኛው መንገድ እያሰቡ ምን እያሰቡ እንደሆነ ባላቅም፣ ብቻ ግን ሁሉም ሁሉም ፓወር ነው ማሳየት የሚፈልገው። ሁሉም ሰው የእሷን ደካማነት አጉምቶ ማሳየት ነው የሚፈልገው። ትላንት ከትላንት ወዲያ ሌሎች እነ መቅደስ እነ ረዴት እነ አቢ ምናምን ብዬ። ግን ዛሬ ላይ ኬስ መጣ። እንዴት መጣ? ለምን ራሱ እንደመጣ እኔም ማናችንም በማናቅበት ሁኔታ አጠገቧ ላይ አግኝተነዋል። አብሮ ቪዲዮ ሰርተዋ አይቻለኝ። ግን የእሱ መምጣት መዘዝ ነው ይዞብኝ የመጣው። ለእሷ ለመታመሟ ምክንያት ነው የሆነው። ለመተኛቷ ምክንያት ነው የሆነው። ምን ከሱ ጋር እኔ መጋፈጥ አልችልም። እንግዲህ አልፈልግም ነበረ እንዲገናኙ ምናምን፣ አልፈልግም ምክንያቱም ልጁ በቃ ጥሩ ነገር ያደርጋል ብዬ አላስብም። እንዳሰብኩትም ጥሩ ነገር አላደረገም። ማግኘቷ ነገሮች እና ያበላሸው አይታችኋል። እንዴት በሴት ሴት ልጅ ላይ በዚህ ልክ እንዴት ይደረጋል? ጥይት መሳሪያ ደቅኖ ምናምን እስከ ማውራት ደረጃ ነው የደረሰው። በሰዓቱ ብቻዋን ነበር ልታገኛቸው የሄደችው። እሷ ብቻዋን ልታገኛቸው ሄዳ፣ ሁለት ሆነው የሆነ ልጅ አለ ከእሱ ጋር ሆነ ያገኟት። ጠንከር ብዬ ማውራት ነው የምፈልገው። እና ትናንትና ሁለት ሆኖ አግኝተዋት መሳሪያ ደቅኖ የሆነ ምን፣ እሺ ምን ሆና፣ በቃ ትንሽም ቢሆን መረጃ ያለኝ እሱ ነው። መሳሪያ ደቅኖ እንዳወራት ሁለት ሆኖ እንዳገኛት ብቻ ነው እማቅ እኔ እስካሁን ድረስ። ስለዚህ የታመመችበትን ምክንያት፣ ሌላ ምክንያት ኬትም ላመጣ አልችልም። እና መሳሪያ ደቀኑ ራሱ ራሱን ነፃ ለማውጣት እሱ ምንም ነገር እንደማያውቅ ነበረ አክት እያደረገ የነበረ ቪዲዮ ላይ አይቻለው። ግን እሷን እንደሚያገኛት ልጁን መቼስ እሱ ነግሮት ካልሆነ በስተቀር ከየትም ሊመጣ አይችልም። ግን ይሄውን ነገር ሲፈጠር እኔ አላርጓት ይሁን ማለት ሲጀመር ምንም ሌላ ነገር ምንም ሊገምት አትችልም። መሳሪያ ለቅኖ ነው እያስፈራራት የነበረ ልጅ ምን አርጓት ነው ምናምን የሚለውን መገመት አያቅተኝም። ምክንያቱም እንዳይታይ አርጎ ብቻም ምንም አይነት ቁስል ቁስል ነገር አይታየኝም፣ ሰውነቷ ላይ ምንም አይነት ቁስል የለም። ግን ከገባችበት ሰዓት ጀምሮ እስካሁን ድረስ አልለቃች። ምን ተፈጥሮ ይሁን እንግዲህ። መሳሪያ አሳይቶ እኔ መሳሪያ ነበር ያዝኩት ምንም አላረኳትም ሊል ይሆናል ምናልባት። ነገር ግን ከሱ ውጪ ከነሱ ውጭ ማንም ምንም ሊያረጋት አይችልም። ሆስፒታል መግባቷን እኔ አላቅም። ድንገት ነው ተደውሎ እህትሽ ሆስፒታል ናት ተብዬ ስሄድ እና እኔ ሆስፒታል ስትገባ ምንም የማውቀው ነገር የለም። ተደውሎ እህትሽ ሆስፒታል ተኝታለች ነው የተባልኩት። በሚሄድበት ሰዓት ግን ቢያንስ እኔን አታቀኝም አለቃችሁ ከጥላ ተጥላ መንገድ ላይ ምን አድርጓት እንደሆነ አላቅም። ከዛ ልጅ ከደቀነባት መሳሪያ ከደቀነባት ልጅ ራስ አንወርድ አስረግጬ የምናገረው ነገር ከዛ ልጅ ራስ አንወርድም። ምክንያቱም በቪዲዮ የተደገፈ መረጃ ነው ያለው። ከሱ ውጪ ማንም እንደዚህ ሊያረጋት የሚችል ሰው የለም። ምክንያቱም አስፈራርቷታል። አስፈራራት። ቪዲዮ ሲቆም የሆነ ነገር አረጋት። በቃ ከዚህ ውጭ ሌላ ነገር ምንም ሊሆን አይችልም። ው እንደሌላት ከጎኗ ማንም እንደሌለ እንደሬሳ ተጥላ ነው

እንዳይታወቅበት ደግሞ በደፈናዊ ነገር አድርጓታል። ቁስል የለባትም፣ ግን እስካሁን ድረስ መንቃት አልቻለችም። ምን እንዳደረጋት አላቅም። እንዴት እንደ እንደ ጎረምሳ ደብድቧት ይሁን ሴት ልጅ ናት እህት እንደሌለው ወላጅ ምን አይነት እኔ፣ ምን አይነት አይምሮ እንዳረዲስ እናቢም የነ መቅረስ ምጅ ሊኖርበት ይችላል። ምክንያቱም ለሷ ምንም አይነት ጥሩ የሚያደርጉበት ምንም አይነት ምክንያት የላቸውም። አያረቡም። ዞሮ ዞሮ እኔ አሁንም ቢሆን ለሷ ሰላም እህቴ፣ ሰላም ትሁንልኝ፣ እግዚአብሔር መድኃኔዓለም እሱ ይጠብቃት። አሁን ምንም እንደዚህ እርግጠኛ ሆኜ ሁላ ማወራበት ደረጃ ላይ አይደለሁም፣ ምክንያቱም እስካሁን ድረስ አልነቃችልኝም። ሳትነቃ ደግሞ ስለ በቀል ባወራ ምን አቃለሁኝ? የሚፈጠረው ነገር እኮ አላቅም። ትሙት ትኑር፣ ትትረፍ አትትረፍ፣ ምንም የማውቀው ነገር የለም። ስለዛ ስለዚህ ግን አምናለሁ፣ እግዚአብሔርን አምነዋለሁ። አያሳፍረኝም መድኃኔዓለም። ግን እሷ ሰላም ሆናለኝ። እንደዚህ ያደረጓትን ሰዎች እኔም ማናችንም ዋጋቸውን ሳንሰጥ አንቆይ አንቀረም። ሁላቸውም ዋጋቸውን ያገኛል። መናገር አልችልም ማለት በቃ ትረዱኛላችሁ። በጣም ከጎናችሁ የሆነ ሰው እህቴ ማለት ለእኔ ሁሉ ነገሬ ናት። የቅርብ አማካሪ ናት። ችግሬን የምትካፍለኝ እሷ ናት እሷን ማጣት አልፈልግም። የማጣት የምን ማጣት ነው ደግሞ እን ለምን በዚህ ልክ አስፈለገ? ሰው አልገደለች ምንም እኮ የዚህ ደረጃ ላይ የሚያደርስ ነገር ምንም አላደረገች ማለት ስለዚህ፣ በዚህ ልክ ሌላው ሌላው ነገር ቀርቶ በዚህ ልክ እሷን ማድረጉ ለምን አስፈለገ? የራሷን ህይወት ነው እየመራች ያለችው። የእናንተን ህይወት ምንም የማናጭ አሁን አሁን እንደዚህ እያደረጋችሁ ያላችሁ ሰዎች የእናንተን ህይወት አልነካችም። የራሷን ህይወት ነው እየመራች ያለችው። ማለት ለአንድ ለአንድ ግለሰብ ብሎ ሌላውን ሰው በዚህ ልክ ማድረጉ ተገቢ አይደለም። ግን ብቻ ሆኖም አንተም ረፍት አታገኝም። እናንተም እንደዚህ ያደረጋችሁ ሰዎች ህሊናችሁ እንደማያርፍላችሁ እርግጠኛ ነኝ። መታችሁ፣ በቃ እንደዚህ ያደረግኩት ቢያንስ በስተት ነው ብላችሁ እኔ አታስለፉንኛ፣ እናንተም በመፈለግ አታስለፉን። እህታችንን እናስታምበት፣ እራሳችሁ ከቻላችሁ በቃ አይምሮ ይኑራችሁ እና እስኪ የጸጸት ልብ ኖራችሁ ቢያንስ እሺ መታችሁ ቢያንስ ያለችበት ሁኔታ ብታዩ፣ አይብሯችሁ አያርፍላችሁ። ብቻ ሌላ ነገር አልፈልግም። እኔ እሷን ሰላም ያደርግልኝ። ከዛ እሷ ሰላም ከሆነች በኋላ ሁሉ ነገር የምናየው ይሆናል። ሁሉ ነገር እስከ ጥግ ሄድ ካለብን እስከ ጥግ የምንሄድ ይሆናል ግን መጀመሪያ የሚቀድመኝ የእሷ ሰላም ነው። በጣም አስጊ ሁኔታ ላይ ነው ያለችው። እስካሁን ድረስ እስካሁን ድረስ አለመንቃት ማለት በጣም ከባድ ነው። ብዙ ክትትል እያደረጉላት ነው፣ የተለያየ ነገር እያደረጉላት ነው። ግን ምንም ልትነቃ አልቻለችም። ምንም አይነት ዶክተሮቹ ራሱ እያሉ ያሉት ምንም እስካሁን ምንም የለም ነው ተስፋ ራሱ የለም። ስለዚህ በዚህ በዚህ ደረጃ ላይ ስለበቀል ማውራት አልፈልግም። መድኃኔዓለም እሷን ይጠብቅልኝ። ያለችበትን ሁኔታ ለእናንተ ማሳያቸዋለሁ። በጥቂቱም ቢሆን ቢያንስ ትረዱኝ ይሆናል። ከዚህ በላይ አልችልም። እስካሁን ነገር የለም። አይተዋት ነበር ዶክተሮች።

እንደሱ አደለ አሁን፣ እኔ አስዋ ማስተባበል ያለብን እ ቢያንስ እንደዚህ የመሆኗ ምክንያት ማን እንደሆነ ራሱ እስካሁን ሰዓት ድረስ ምንም አናውቅም እኮ፣ ፀግሽ፣ እንዴት ነው መረጋጋት የምችለው? እቺ ልጅ አንድ ነገር ወጥቷል። ፈጣሪ እጃቸውን ይሰጣቸዋል። ዋና እሷ ሰላም ነው፣ የእሷ ሰላም ነው የሚያስፈልገው እና ደግሞ እንደዚህ በመሆን ምንም የምናመጣው ነገር የለም። ቤት ደግሞ እንዳትናገረሽ እስካሁን ሰዓት ድረስ ደብቄ፣ በኋላ ይሁን ነገር ከተፈጠረ እኔ ምንድን ነው የሚውጠኝ? ምንድን ነው የሚውጠኝ? እስካሁን ለማንም እኮ አልተናገርኩም ብቻዬን ነው። ቢያንስ ትነቃለች ብዬ ተስፋ አድርጌ ነበር። እስካሁን ሰዓት ድረስ አንድ ምንም አይነት ለውጥ የለም። ዶክተሮቹ ራሱ ምንም አይነት ተስፋ እየሰጡን አይደለም። ሰው ተሽኛል። ለፈጣሪ መስጠት ነው ያለብን። ነገር በፈጣሪ ብቻ ይተጋል። ይህንን የሚሰራው ስራ ይህንን የሰራው ሰው ደግሞ ማለት ነው የእጁን ያገኘው። እኛ አሁን እንዲህ ስላበድን ስላለቀሰን የሚፈጠርላት ነገር የለም እንደሱ ቅርቤው እሷ ነበረች ነበረው ምንድነው? ተስፋ እንደሷ አይደለም። ብዙ ሰዓታትም ሳት ነቃ አስቆጠረች። አንድ ባንድ እየደረሰ መጣ አይደለም። ሰው እንደሌላት ብቸኛ እንደሆነ ጭነ ያደረጉት እ ለማንኛውም እሷ በሰላም ትንቃ። ከዚህ በኋላ ላለው ደግሞ በድሮ እኮ ነው ያለው። አጽቤ እንደሱ አይደለም። ወይኔ ምን እየሆንሽ ነው? ማውራውን አሰማኝ። ሀኪሞቹ ማለት ነው ብዙም አታውሪ፣ ብዙም እዚህ ጋር እንዳትጨቃጨቁ ብለውናል። ጨነቀኝ እኮ አሁን እኛ እንደዚህ ስላለ የሚመጣ ነገር አለ አለ። እሺ ምን ይደረጋል።

ብዙ ሺህ ልጅ ስር እሱ ምንም ነገር እንዳትጨቃጭ፣ ምን ተብሏል? እባክሽ ደሞ እስካሁን ባለው ለቤተሰብ አላሳወቅሽም አይደለም? ምን ላሳውቅ? ምን ምን ቢል መንገሪም አንድ ነገር ሳነግራቸው ነገር ምንድነው ይወጣል ማሰብ ያለብሽ ማለት ነው። እግዚአብሔር አለ ብለን ነው ማሰብ ያለብን ፈጣሪ ያለ ፈጣሪ ይረዳናል። ለሁሉም ነገር እግዚአብሔር አለ። ይህንን ደግሞ ላደረገው ሰው የእጁን ይሰጠዋል። እሷ ብቻ በሰላም ትንቃለን እ ምንም ነገር አልፈልግም። ምንም አሁን መጥተው መድኃኒት ይቀይሩላታል። እግዚአብሔር ካለ ወይ ነገ ትንቃለች። ምን አይነት ፈተና ውስጥ ነው ይከተትኪ እሱጉ ይበቃ አሁን እዚሁ እዚህ አንድ ሰው ነው የሚፈቅዱት በቃ ሂድ ሂድ አንተ አንተ ሂድ እኔ ይሻላለው ለምን መቼ ቢሆን ትቻት ሄድ አልችልም ነው እንዴት ነው የምታስበው እኔ እኮ አይምሮ የራሱ መስራት አቁማል በቃ በጣም ጨነቀኝ በዛ ላይ ለአንድ ሰው አልተናገርኩኝ እስካሁን ድረስ ለአንድ ለአንዱ አልተናገርንም፣ አይደል ከኔና ቃል ተበቀል እጅ ልጅ የሆን ነገር ብትሆንሽ ምን እንደም ይውጣል። እሱ ቤት ውስጥ ሳላስበው ቅርቼ አይደለም እሱ ሳላስበው ቅርቼ ይመስልሻል እንዴ? ግን ማለት ነው ልጅ እየተረጋጋ ነው ሁሉ ነገር ማድረግ ያለብን። እንዴት ልረጋጋ? ምን አደረገች? ምን ባደረገች የሰውንም ሳላ ጠፋች። ይሄ ለሱ ይገባታል። ገባት ግን ማለት ነው እሱ፣ መረጋጋት አለብን፣ ቆም ብለን ማሰብ አለብን። እኛ እንደዚህ ስለሆን የሚፈይደው ነገር የለም። አንቺ ደግሞ ጠንከር ማለት አለብሽ። አንቺ ደግሞ እንደዚህ ስምርብረ ስት ብ እኔ ስማናለኝ እኔን ማሰብ አለብሽ እንጂ እሷ እንደዚህ ሆናለች። አንቺ ደግሞ እንደዚህ ስትሆኝ ንንስ ልንሳብ ሊጨንቀኝ ነው። ኩኒ ማንንም ማስጨነቅ ወይም ማንም እንድጨነቅ ፈልጌ አይደለም። እሺ በርታ በርታ። ስለዚህ አይደለም፣ መድኒት የተሰላት መድኒት አለ። እሱ ገዝተሽ ትወጫለሽ። እሺ እሱ በዛውም አየሩ ሰጂ፣ በእናትሽ እሺ። በዛውም ልፋሲን ካሸ መድኒቱንም ይዘሽልኝ። አሁን ይመጣል መርሱ

እንኳን ደስ አለ እኮ ምንም ለፈጥራ አይደለም የሚመጣው። ይነግረ ይካሩ ፋይዳ የለውም። እስኪ ዝም በቃ ዝም ልታስብኝ። እኔ ምንም የማውቀው ነገር የለም። ሌላ ሰው ሄደሽ መጠየቅ ትቻለሽ። ገብቶሻል? ዝም በይ፣ ፀጋዬ። አንዴ ላውራት። ከእኔ ጋር ሳይሆን ከእዚያ ጋር ሄደሽ አውሪኝ ያ ነበር ያገኛት አደለ። ከሱ ጋር ሄደሽ ማውራት ትቻለሽ። ማናቹም ማናቹም ማናቹንም ከማናቹ አበላለች ወይም ወይ፣ እኔ አይደለሁም እኔ አይደለሁም ያስደቀንኩባት፣ እኔ አይደለሁም አይደለ እሱ በኋላ ምንም አያስፈልግም። የአንቺ ጥያቄ አያስፈልግም። መድኃኒዓለም ይጎብኛት እንጂ አንቺ ስለጠየቅሻት አይደለም የምትድነው። በቃሽ። እናመሰግናለን። አንቺ አሁንም ላይ ነሽ ታይ መቅደስ። እኔ ደክሞኛል። እናመሰግናለን። እስከ ዛሬውም ነገር ችግር የለውም። ነገር ነገር እግዚአብሔር ዋጋሽን ሰው እኔ ሰላም ማናችሁንም ምንም መጠየቅ አልፈልግም። የእሷን ሰላም ነው እንደ መጠየቅ አት አልተሳካልንም ለማለት ነበር አይደል? አልነቃችም እንኳን ደሳለሽ አጣሪ ብለው ላኩሽ ከነቃችሁን ነገር ልታረጉ ነው ታዳምጭኛለሽ። አሁን ጥሩ ሙላ ያደለንም የምናወራበት ሰዓት። እኛ እህታችን ተጎድተን ጉዳት ላይ እለዛን ለዛም እኮ ማለት ነው። እናመሰግናለን አሁን ሰው አንፈልግም።